አሁንም ሳላ መሰግን ማላልፈው የስልጤ ዩኒቨርሲቲ የዩኒቨርሲቲ መምህራን፣ ሰራተኞች፣ ጥበቃዎች እንዲሁም ህብረተሰቡ፣ የአካባቢው ህዝብ በሙሉ ክብር ምስጋና ይግባለት። አመሰግናለሁ። እንዲያው በጣም አመሰግናለሁ። ደርቤ ደራርቤ ህዝቡ በጣም ጥሩ ህዝብ ስለሆነ በጣም አመሰግናለሁ። ከልብ እናመሰግናለን። በድጋሚ እንኳን ደስ ያለ፣ እንኳን አብሮ ደስ ያለ፣ እንኳን አብሮ ደስ ያለ የምሬ ነው። እኔ ምን አይነት ማህበረሰብ ሁሉ እንዳለ በጣም ነው የሚገርመኝ። ሌላው የኢትዮጵያ ክፍል ሁሉ ከወራቢ ቢማር ስርቆት የለም። እቃ ቢጠፋ ወድቆ ይመለስልሃል። ይህን ሳይ የምሬኝ ነው። በጣም ነው የሚተናኮልህ መንገድ ላይ አንቺ ምናምን የሆነ በተለይ እኔ ሴት እንደመሆኔ ወንዶች መቼም ሴቶችን ከመተናኮል አይወጡምና፣ ምንም ነው እንከም የሌለበት ከተማ ነው። እኔ ከተማውን ማህበረሰቡ ላመሰግን ወዳለው በዚያ አጋጣሚ ዩኒቨርሲቲ እርሚያስ ይባላል። የመጣውት ከወላይታ ሶዶ ነው። ወራቤ ዩኒቨርሲቲ በሜዲካል ላቦራቶሪ ነው የተማረኩኝ። ስንገባ በጣም ደስ የሚል አቀባበል ነበር። ማህበረሰቡም ፍቅር የሆነ ሰላም የሆነ ሀገር ነው እና ሲሸኙንም ደስ በሚል ሁኔታ አራት አመት ደስ በሚል ሁኔታ ነው የቆየሁት እና ደስ ይላል እና በስልጥኛ አንድ እሺ ሀበይ በጎሬት መጣሙ ነው ማቀም ከም በሰላም መጣችሁ እሺ አመሰግናለሁ